ተመልሰናል አድማቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። የማርከስ ራሽፎርድን ጉዳይ እንመልከት። ወደ ባርሳ ካቀና በኋላ ጠቃሚ ተጫዋች መሆኑን በተደጋጋሚ እያሳየ ነው የሚገኘው። የጎል ኮንትሪቢሽኑ በጣም አስደናቂ ነው። ከኪሊያን ኤምባፔና አልቫሬዝ ቀጥሎ ሶስተኛ ላይ የተቀመጠው ተጫዋች ሆኗል። ና በዩናይትድ ካልሳካ ጊዜ በኋላ በእርግጥ ወደ አስቶንቪላ በውሰት አቅንቶ ነበረ። እናንሳው ይህንን ጉዳይ ይሄ ተጫዋች እንግዲህ የመጣለት ይመስላል። በእርግጥ አጫዋታቸውም ይረዳው ይመስላል አደለ። ለማርከስ ራሽፎርድ እንመልከተው የጎል ቁጥሩና በየጨዋታው ያለው አስተዋጽኦ በጣም ከፍተኛ ነው። ገና ጥቂት ጨዋታ ነው ያደረገው፣ በእርግጥ 12 ጨዋታ ብቻ ነው ያደረገው። ግን በ12 ጨዋታ 10 የጎል ተሳትፎ ታደርጋለህ ብትዩ ልክ ዝውውሩ እንደተፈጸመ በጣም መደሰቱ አይቀርም። እና በጣም አስደናቂ አጀማመር ነው ያደረገው። ይህንን ያህል ተጽዕኖ ይኖራል የሚል ግምት አልነበረም። በእርግጥ በባርሴሎና ባሉ ብዙ ጉዳቶች ተጠቃሚ ነው። እንደምታውቂው ራፊኛ ብዙ ጨዋታዎች ላይ የለም ዳኒ ኦልሞ ብዙ ጨዋታዎች ላይ ተጎርቷል። ላሚን ያማል ከፊትነስ ጋር እየተቸገረ ነው እየተጫወተ ያለው። ፌራንቶሬስም እንደዚሁ ጉዳት ላይ ነው። ሮበርት ሌቫንዶቭስኪም እንደዚሁ። ስለዚህ በባርሰሎና ከፊት ባሉት ተጫዋቾች መጎዳት የተነሳ ለቤንችነት ታስቦ የመጣ ተጫዋች ቢሆንም ሁሌ ቤንች ይሆናል ማለትም ባይሆን ግን፣ ሌቫንዶቭስኪ ፌራን ቶሬዝ፣ ላሚን ያማል፣ ዳኒ ኦልሞ፣ ራፊኛ ባሉበት የባርሰሎና የአጥቂ መስመር እነዚህ ተጫዋቾች ባይጎዱ ኖሮ ይህን ያህል ጨዋታ አይጀምርም ነበር ግልጽም አሁን አራተኛው ብዙ ደቂቃ የተጫወተው የባርሰሎና ተጫዋች ነው፣ እና ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ከሲኒየር የባርሰሎና የማጥቃት ተጫዋቾች መካከል ጉዳት ያልነካው ብቸኛው። ገና ቢሆንም የውድድር ዘመኑ ግን የባርሳ ጉዳት መጠን በጣም ብዙ ነው እንደሚታወቀው እና በእነዚህ አስራ ሁለት ጨዋታዎች ግን እነዚህን ጨዋታዎች የተሰለፈው ጉዳት ስለበዛ ብቻ ሳይሆን ፎርምም ጥሩ ስለሆነ እንደሆነ እያሳየ ነው። አምስት ጎሎች አስቆጥሯል። አምስት የመጨረሻ ኳሶች አቀብሏል። አንዳንድ ደግሞ እንደዚሁ በጎል አስተዋጽኦ የማይጠቀሱ ሌሎች ብዙ ጥቅሞች እየሰጠ ነው። ለምሳሌ በቀደም ላሚኒ ያማል ያስቆጠረው የፍጹም ቅጣት ምት የተገኘው በሱ ምክንያት ነው። ስታት ላይ አታየውም፣ ሁለት ጎል ብቻ ተብሎ ተጽፎ ነው የምታዩ፣ ግን ፔናልቲ የተገኘውም በሱ ምክንያት ነው። እንዲህ እንዲህ አይነት ሌሎችም ጥቅሞች እየሰጠ ነው። በተለይ በዚህ ሳምንት አጋማሽ ከኦሊምፒያኮስ ጋር በነበረው ጨዋታ ከስድስቱ ጎሎች ሶስቱ ላይ በቀጥታ ተሳትፎ አለ። ከጨዋታው በኋላ የፌርሚን ሎፔዝ ሀትሪክ መስራት ብዙ እንደሚሸፍነው ገምታለሁ ግን በጣም ግሩም ብቃት ያሳየበት ጨዋታ ነው እና በዚህ ውድድር ዘመን ከሀንዚ ፍሊክ አስተማማኝ የማጥቃት መሳሪያዎች መካከል አንደኛው በፍጥነት ነው አዳብት ያደረገው። አሁን የመጀመሪያ ኤል ክላሲኮን ደግሞ ያደርጋል፣ በባርሰሎና ተጫዋችነት እሁድ ከሪያል ማድሪድ ጋር በሳንቲያጎ ቤርናቤው ጨዋታቸውን ስለሚያደርጉ ማለት ነው። ግን ይህንን አጋጣሚ የበርካታ የባርሰሎና ተጫዋቾችን የመጎዳት አጋጣሚ በሚገባ ተጠቅሞበታል ማለት ይቻላል። በቀደም ከጨዋታው መጠናቀቅ በኋላ አንዚ ፍሊክ ስለ ራሽፎርድ ሲጠየቁ ጥሩ እየተጫወተ ነው፣ ለእኛ በጣም አስፈላጊ ተጫዋች ነው፣ ፈጣን ነው፣ ከሌሎች ተጫዋቾች ጋር ጥሩ ይዋሃዳል፣ በራስ መተማመኑም ተመልሷል። ስለዚህ ከዚህ በኋላ የበለጠ አስፈላጊ ተጫዋች እየሆነ ይቀጥላል ብለው እንደሚያምኑ ተናግረዋል። እኔ ጥሩ አሰልጣኝ የመረጠ ይመስለኛል። ለነገሩ በምርጫ አይደለም ለራሽፎርድ አንዳንድ ሰዎች የባርሴሎናን ዝውውር ሜሪት አያደርግም የሚሉ ሰዎች ነበሩ። በጨርሾች የማንቸስተር ዩናይትድ አመታቱ ጥሩ ስላልነበሩ ራሽፎርድን በተመለከተ የነበረው አየር ጥሩ አልነበረም። ለሁሉም የሚበጅ ዝውውር ነው። አሁን በማንቸስተር ዩናይትድ አለመኖሩ የአዲስ ቡድን ግንባታ እንዲኖር የራሽፎርድ ፕሬዘንስ አለመኖሩ የሆነ የገፈፈው ጥላ አለ። ምንም ጥያቄ የለውም፣ በቃ እየሰራ አልነበረም። ስለዚህ ለዩናይትድም በሽያጭ ተጫዋቹን መልቀቅ የበለጠ ማንቸስተር ዩናይትድ የሚመርጠው አማራጭ የነበረ ቢሆንም ግን ከፍተኛ ደሞዝ አይከፍልም፣ ደሞዙን የሚከፍለው ባርሳ ስለሆነ ለዩናይትድም ጠቃሚ ነው። ለተጫዋቹ በተለይ ባለፉት ጥቂት ዓመታት ከነበረው ሁኔታ አንጻር እንደ ባርሰሎና ላለ ትልቅ ክለብ የመጫወት እድል ማግኘቱ ደግሞ በጣም በጣም ይተዋል። ለሁሉም ውድድሮች ተስፋ ያለው ቡድን፣ አምናም ከቻምፒየንስ ሊግ በስተቀር ሌሎች ውድድሮች ሁሉ ያሸነፈ፣ ውብ እግር ኳስ የሚጫወት ውብ የማጥቃት እግር ኳስ የሚጫወት ደግሞ ለመኖር በሚመች የአማረ የአየር ጠባይ ባለበት ሊዮኔል ሜሲ ከሚኖርበት ካስተል ደፈልስ ፈቅ ብሎ ባለ አካባቢ ነው የሚኖረው አሉ። አንድ አነስ ያለች የባህር ዳርቻ ባለባት ከተማ እና ሰው ለመዝናናት ሳይቀር የሚጎርፍባት ከተማ ነች። ስለዚህ ከላይፍ ስታይልም አንጻር በጣም የሚመች ላይፍ ስታይል፣ ከእግር ኳስ አንጻር በጣም አሪፍ አሰልጣኝ፣ እንደ ራፊኝ አይነቱን ተጫዋች የባሎንዶር እጩ ያደረጉ፣ ላሚን ያማልን ወደ እንደዚህ አይነት ስታርደም ከፍ ያደረጉ፣ ፔድሪ በወጥነት በዚህ ደረጃ ሲጫወት አይተነው አናቅም፣ ሁልጊዜ ባለክህሎት መሆኑን ብናውቅም ሌቫንዶቭስኪን በ36 አመቱ 44 ጎልና 40 ጎል እንዲያስቆጠር ያደረጉ ፌራን ቶሬስን ሌሎቹንም ተጫዋቾች በእጅግ ያሻሻሉ አሰልጣኝ ናቸው። ስለዚህ ከእኛ አሰልጣኝ ጋር የመስራት እድል ማግኘቱም በጣም ትልቅ እድል ይመስለኛል እና አሁን በጀመረው መንገድ የሚቀጥል ከሆነ በማንቸስተር ዩናይትድ ተጫዋችነት ብዙ የጎል ተሳትፎ የነበረው ከ40 በላይ የጎል ተሳትፎ የነበረው በኤሪክ ተን ሀግ የመጀመሪያው ሲዝን ከሰላሳ ጎል ያስቆጠረበት አስራ ምናምን አሲስት የሰጠበት በጣም አስደናቂ አመት ያሳለፈበት ያ የውድድር ዘመን ነበር። እና ከዛ የውድድር ዘመን ጋር የሚስተካከል አይነት የዘጠና ደቂቃ ሬሾ ነው ያለው። የጎል አስተዋጽኦን ስታይ በየ አስራ ሁለት በአስራ ሁለት ጨዋታ ማለት አስራ ሁለት ዘጠና ደቂቃ ማለት አይደለም በየሰማኒያ ምናምን ደቂቃ አንድ የጎል ተሳትፎ አለው ማለት ነው። አንድ የጎል ተሳትፎ ለማድረግ ዘጠና ደቂቃ እንኳ አያስፈልገውም። ስለዚህ የውድድር ዘመኑን የጀመረበት መንገድ በጣም ከፍተኛ ነው። አሁን እንዴት በየጨዋታው የሚሰለፍ አስፈላጊ ተጫዋች እንደሆነ የምታየው ባርሰሎና ባለፉት ዘጠኝ ጨዋታዎች በስምንቱ ጨዋታዎች የመጀመሪያ አሰላለፍ ውስጥ አካቶታል። አንድ ጨዋታ ብቻ ላይ ያልተሰለፈው ያም ጨዋታ ሁለት ደቂቃ አረፈደ ተብሎ የሄታፌው ጨዋታ ላይ ያልተሰለፈበት ነው ለአንዚፍ ሁለት ደቂቃ ይሁን አንድ ደቂቃ ወይም 20 ደቂቃ ምናልባት የማርፈዱ መጠን በሰፋ ቁጥር የቅጣቱ መጠን ከፍ ሊል ይችላል። ግን ስምንት ሰዓት ማለት ስምንት ሰዓት ነው። ለሳቸው ስምንት ሰዓት ማለት ስምንት ሰዓት ከአንድ ደቂቃ ማለት አይደለም። ስለዚህ የሆነ ተጫዋች ካረፈደ አይሰለፍም፣ ምንም ያህል አስፈላጊ ቢሆንም። እንዲያውም ሰሞኑን እሳቸው በጣም በጥብቅ አስተባበሉ እንጂ ላሚኒያ ማል ከፓሪስ ሴንት ጀርመን ጨዋታ በፊት አርፍዶ አሰልጣኙ ከመጀመሪያ አሰላለፍ ውጭ አድርገውት ነበር። እና በመሀል ዴኮ ገባና ይሄማ በጣም ሀይ ፕሮፋይል ጨዋታ ነው፣ ስለዚህ ላሚን ያማል መሰለፍ አለበት አላቸው የሚል መረጃ በስፔን ብዙሀን መገናኛዎች ማየት ጀመርን። እና እንዲህ ማይረባ ነገር ሰምቼ አለቅ የኔ ህግ ለላሚን ያማልም ለላሚን ያማልም ለማንም ይሰራል የሚል አስተያየት ሰጥተው አላረፍድም ብለው ተከላክለውታል። ግን ዲስፕሊን ላይ ያላቸው አቋም ልክ እንደ ከጀርመን አሰልጣኝ እንደምትጠብቀው አይነት ነው እና ያንንም ጨዋታ ያልጀመረው ከዘጠኝ ዘጠኝ ሊሆን ይችል ነበር ማለት ነው። ካለፉት ዘጠኝ ጨዋታዎች ስምንቱን ጀምሯል። እዛ ጨዋታ ላይ ተቀይሮ ገብቶ ተጫውቷል። በጣም ጥሩ ተጫውቷል። የጎል ተሳትፎም ነበረ። ሁለት ደቂቃ በማርፈዱ ምክንያት ብቻ ነው ያ የሆነው እና እንደሚታወቀው ከእንግሊዝ ለቆ ሲሄድ ራሽፎርድ የመጨረሻዎቹን ወራት ለማንቸስተር ዩናይትድ ጭራሽ አልተሰለፈም። እና ማንሰራራቱ የጀመረው በአስቶን ቪላ ነው። በነገራችን ላይ በአስቶን ቪላ አስራ ሁለት ጨዋታ ነው የተጫወተው ልክ ና አሁን በባርሴሎና የተጫወተበት የጨዋታ ቁጥር ማለት ነው እና ዘጠኝ የጎል ኮንትሪቢሽን ነበረው። ወደ እንግሊዝ ብሔራዊ ቡድን ተመለሰ። እነዛን አይነት ተጽዕኖዎች ደግሞ የፈጠረው በቻምፒየንስ ሊግ አይነት ትልልቅ ውድድሮች ላይ ነው። ፓሪስ ሳን ጀርማን አይነት በሚገጥሙባቸው ትልልቅ ውድድሮች ላይ ነው። እዛ የመልሱ ጨዋታ ላይ የጨዋታው ኮከብ ነበር። ምንም እንኳ ፓሪስ ሳን ጀርማን ቢያልፍም አስቶንቪላ አንድ ጎል ብቻ ነበር የቀረው። እናም በቀኝ በኩል ነው ያጫወቱት ኡናይ ኤመሪ። በቀኝ በኩል ይጫወት፣ በግራ በኩል ይጫወት፣ ዘጠኝ ቁጥር ሆኖ ይጫወት። በጣም የተዋጣለት የውሰት ጊዜ ነበር ያሳለፈው። ምናልባት የመጨረሻዎቹን ሳምንታት ባይጎዳም ኖሮ ምናልባት በዛ ፎርም ቪላን ለቻምፒየንስ ሊግ ሊያሳልፍ የሚችል ነበር። በጣም ግሩም ብቃት ላይ ነው የነበረው፣ አሁን እንዳለው አይነት ማለት ነው። ስለዚህ ላለፉት ስድስት ወራት ገደማ ስድስት ሰባት ወር ገደማ ጥሩ እየተጫወተ ነው ያለው። ግን መቼስ ከእንግሊዝ የሚሄድ ሰው አዲስ የእግር ኳስ ባህል፣ አዲስ አዳፕቴሽን ከአዳዲስ ተጫዋቾች ጋር፣ አዲስ የኑሮ ስርዓት፣ አዲስ ቋንቋ መልመድ ላለበት ተጫዋች የለመደበት ፍጥነት በጣም የሚያስደንቅ ነው። ግን እሱ ብቻ ሳይሆን ለምሳሌ በብዙ የማጥቃት መለኪያዎች የባርሰሎና ቀዳሚው ተጫዋች ነው። በዚህ የውድድር ዘመን ለምሳሌ የሱን ያህል ብዙ ሙከራ ያደረገ ተጫዋች የለም። የእሱን ያህል ብዙ ኢላማውን የጠበቀው የጎል ሙከራ ያደረገ ተጫዋች የለም። ከባርሳ ተጫዋቾች መካከል የእርሱን ያህል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካ ተጫዋች የለም። ከፔድሪ ቀጥሎ ብዙ የጎል እድል የፈጠረው ተጫዋች እሱ ነው። ስለዚህ ከጎል ከአሲስት ባሻገር በሌሎችም መለኪያዎች የውድድር ዘመኑን የጀመረበት መንገድ በጣም አስደናቂ ነው እና አሁን ከኪሊያን ምባፔና ከሁሊያን አልቫሬዝ ቀጥሎ በላሊጋ ከሚጫወቱ ተጫዋቾች መካከል በሁሉም ውድድሮች የእሱን ያህል የጎል ተሳትፎ የለውም ካልን ምን ያህል የውድድር ዘመኑን ጥሩ እንደጀመረ የሚያሳይ ነው። በጎል ኢንቮልቭመንት ፐር ናይንቲ ሚኒትስ በሚባለው በየዘጠና ደቂቃው በሁለቱ ተጫዋቾች ብቻ ነው የሚበለጠው። ባርሳ የመጀመሪያ ምርጫው አልነበርም ይሄን ተጫዋች ያስፈርም። እንደሚታወቀው ኒኮ ዊሊያምስን ከቢልባኦ የማምጣት ፍላጎት ነበራቸው፣ ወይም ሉዊስ ዲያዝን ከሊቨርፑል የመውሰድ ፍላጎት ነበራቸው በተለያዩ ምክንያቶች የሉዊስ ዲያዝ ገንዘቡ ስለበዛባቸው የዴኮ የመጀመሪያ ምርጫ ሉዊስ ዲያዝ ነው ይባል ነበር። ገንዘቡ በጣም ውድ ሆነ። ሊቨርፑል 80 ይጠይቅ ነበር፣ ደሞዙም ከፍተኛ ነው። ባርሳ አሁን ሁሉም ሰው በሚያውቀው የፋይናንስ ችግሩ ምክንያት ሉዊስ ዲያዝን አፎርድ ማድረግ አልቻለም። ተጫዋቹ ወደ ባየርን ሄደ። ግን የኒኮ ዊሊያምስን ጉዳይ ተጫዋቹን በኋላ ማስመዝገብ ይችሉ ነበር ወይስ አይችሉም፣ አናውቅም። ይሄንን ፈርቶ ነው ተጫዋቹ ዝውውሩን ያልፈጸመው። ዋስትና አልተሰጠውም። በባርሴሎና በኩል ካልተመዘገብኩ በነጻ የምለቅበት ክሎዝ ኮንትራቱ ላይ መካተት አለበት ሲዝኑን በሙሉ ሳልጫወት ላሳልፍ አንችልም ወይም አምና ዳኒ ኦልሞ የገጠመው በክሪስተንሰን ጉዳት ላይ የተንጠለጠለ የመሰለፍ ሁኔታ እንዲኖረኝ አልፈልግም ምናምን አለና መጨረሻ ላይ ሁሉም ነገር ካለቀ በኋላ አቋሙን ቀየረ እና በቢልባው የ10 አመት ኮንትራት ፈረመ ና እዛው ከረመ ማለት ነው ተጫዋቹ አማራጭ አልነበራቸውም ስለዚህ ወደ ሶስተኛው አማራጫቸው ሄዱ ሌሎች የሚጠቀሱ እንደ ኪንግስሌ ኮማን አይነት ተጫዋቾች ነበሩ ማርከስ ራሽፎርድን ወሰዱት። ግን ራሽፎርድ ላይ የነበራቸው ፍላጎት የቆየ ነው ይላሉ። ለምሳሌ አንድ ላይ የስፔን የሚጽፍ ሳም ማርድሰን የሚባል ጋዜጠኛ ሲጽፍ ምን ይላል? ከአመት በፊት ነው የመጀመሪያ ኮንታክት የነበራቸው ግን የራሽፎርድ የስካውቲንግ ሪፖርት ለረጅም ጊዜ የባርሴሎና ማህደር ውስጥ ነበር። ያኔ ከማንቸስተር ዩናይትድ የሚወጣ አይመስልም። ማንቸስተር ዩናይትድ የእሱ ክለብ ነው፣ ከልጅነቱ ጀምሮ ያደገበት ነው። በሁሉም የእድሜ እርከን ቡድኖች ውስጥ የማንቸስተር ልጅ ነው። ማንቸስተራዊ ነው። ብዙ ጎሎች አስቆጥሯል ለማንቸስተር ዩናይትድ። በማንቸስተር ዩናይትድ ወርቃማ ዘመን ላይ ያለፈ ተጫዋች ባይሆንም ግን ከማንቸስተር ዩናይትድ ብዙ ጎል ካስቆጠሩ በታሪክ ብዙ ጎል ካስቆጠሩ ተጫዋቾች መካከል አንደኛው ነው። ሁል ጊዜም አንዴ ፓሪሳን ጀርማን እንዴ ባርሳ ምናን ተብሎ ሲጠቀስ እንሰማለን፣ በተለይ ጥሩ በተጫወተባቸው ጊዜያት። ስለዚህ ባርሴሎና ስካውት አድርጎታል። ለረጅም ጊዜ የቆየ ስካውቲንግ ሪፖርት ነበራቸው። ግን መጀመሪያ ከተጫዋቹ ጋር መነጋገር የጀመሩት ልክ ሩበና ሞሪም መጣ የመጀመሪያዎቹ ጨዋታዎች ላይ ይሰለፍ ነበር። ከቡድኑ ካንስል ከተደረገ በኋላ ግን በጃንዋሪ ተጫዋቹን ነው የመውሰድ ፍላጎት ነበረው ባርሴሎና እና ከተጫዋቹ ወኪል ጋር እና ከወንድሙ ጋር ድዋይን ማይናርድ ይባላል የተጫዋቹ ወንድም እና ወኪል፣ ከሱ ጋር ነበር መጀመሪያ የተነጋገሩት የባርሳ ሰዎች። ነገር ግን ያኔ ባርሴሎና ሌላ ጉዳይ ያሳስበው ነበር። ሌላ ተጫዋች ከማምጣት ይልቅ ያለውን ተጫዋች የማስመዝገብ ጉዳይ እንደገና አዲስ ትኩሳት ነበረው። በጃንዋሪ ዳኒ ኦልሞ እንዲያውም የሱፐር ካፕ ጨዋታ አልፎት ነበር፣ በኋላ ተጫውቷል ከማድሪድ ጋር ግን ከዛፊት የነበረው የሴሚፋይናል ጨዋታ አልፎት ነበር ከኦሳሱና ጋር መሰለኝ ካልሳትኩ። እና እሱን የማስመዝገብ ጉዳይ ነው ለባርሴሎና የበለጠ አጀንዳ የነበረው። ሌላ ተጫዋች ማምጣትማ የበለጠው ስብስብ ነው። ስለዚህ ተጫዋቹ ወደ አስቶንቪላ ሄደ፣ ግን ኮንታክቱ የተጀመረው ቆይቷል ዝውውሩ ክረምት ላይ ይፈጸም እንጂ በባርሳ ሰዎችና በማርከስ ራሽፎርድ ካምፕ መካከል ንግግር ነበር። ተከታትሎታል ለረጅም ጊዜ ሶስተኛ ምርጫቸውን ቢሆን ግን በሚገባ የሚያውቁትን ተጫዋች ነው ያስፈረሙትና ሰዎች በሁለት ምክንያቶች ነው ያስፈረሙት። ዝውውሩ ውስብስብ ነበር። ባርሳ ባለበት የፋይናንስ ሁኔታ ከ300 ሺህ ፓውንድ በላይ በሳምንት የሚከፈለው ተጫዋች ነው። ነገር ግን እሱም 15 ፐርሰንት ደሞዜን ቀንሳለሁ አለ። ከዛ አርቱር ካናሌስ የሚባል አንድ የታወቀ ኤጀንት አለ፣ ግን ኢንተርሚዲያሪ መሆኖ ይሰራል። ኡናይ ኤመሪ አርስናል አሰልጣኝ በነበሩበት ጊዜ ብዙ ተጫዋቾችን ወደ አርስናል ያመጣ የነበረ ሲሆን የሳቸውም ወኪል ነው። ሻቢ አሎንሶ ወኪል መሰለኝ አርቱር ካናሌስ። እሱና ፌርናንዶ ሶላናስ የሚባሉ ሁለት ሰዎችን እንደ ዋና አደራዳሪዎች እና አንድ የህግ ተቋም የሎፈርም ቀጥረው ኮንትራቱን አይረን ያደረጉት ማለት ነው። መጨረሻ ላይ ወደ ባርሳ የተዘዋወረው በዚህ መንገድ ነው። 14 ቁጥር ለበሰ ዮሃን ክራይፍ፣ ቲዬሪ ኦንሪ አይነት በባርሰሎና ትልቅ ታሪክ ያላቸው ተጫዋቾች የለበሱት መለያ ነው። 14 ቁጥር ራሱም ወደ ባርሰሎና ለመሄድ በጣም ይፈልግ ስለነበር አንድ በስፔን የሚታወቅ ኤግዝባየር የሚባል በስፓኒሽ ቋንቋ የሚቀርብ የዩቱብ ቻናል ነበር እና ለባርሳ መጫወት ምን ያህል እንደሚመኝ ከላሚን ያማል ጋር መጫወት ምን ያህል እንደሚመኝ እና ላሚን ያማልን የአለም ምርጥ ተጫዋች ነው ብሎ እንደሚያምን ምናም ተናገረ። ስለዚህ በግልጽ ነው ወደ ባርሳ መዘወር ይፈልግ እንደነበር ይናገረ የነበር ሆነ ሰዎች ይህንንም አይተውታል። ባርሳ የመጫወት ዲዛይር የነበረው ተጫዋች ነው፣ ልክ እንደ ኒኮ ዊሊያምስ ኮንዲሽናል አልነበረም። መሰለፍ ይቻል አይቻል እርግጠኛ አልነበረም፣ ዋርስና የመሰለፍ እድል አይሰጠውም። ባርሰሎና ግን አሁን ቀዝቀዝ ብሎ ጀመረ። እንዲያውም የስፔን ብዙሃን መገናኛዎች ይሄማ በፕሪሲዝን ነው ጥሩ የሚጫወተው ምና ማለት ጀምረው ነበር። የመጀመሪያዎቹ ጫና በሌለባቸው የቅድመ ውድድር ዘመን ዝግጅት ጨዋታዎች ላይ ጥሩ መጫወት ከጀመረ በኋላ በተቀሩት ጨዋታዎች ግን በጣም ጥሩ እየተጫወተ ነው ያለው አሁን። ከጎል ማስቆጠር ባሻገር ለምሳሌ የባርሰሎና የቆም ኳሶች መቺ ሆኗል የማእዘን ምቶች እና የቀጥታ ቅጣት ምቶች እና ከማእዘን ምቶች ብቻ አሲስቶች ሰጥቷል ሁለት ወይ ሶስት አሲስቶች ሰጥቷል አዲስ ለመጣ ተጫዋች የማእዘን ምት የመምታት ሀላፊነት መስጠት አሰልጣኙ በጣም ስለሚተማመኑበት ነው ያንን የሚያደርጉት ማለት ነው ባርሴሎና ጥሩ የቆመ ኳስ ማሻገር የሚችሉ ተጫዋቾች በብዛት ያሉበት ቡድን ነው ግን ቀጥታ የቅጣት ምቶችንም ይመታል እና የስምንት ትልልቅ የጎልድሎችን ከቆሙ ኳሾች ብቻ ፈጥሯል ያንን ሀላፊነት ከወሰደ በኋላ አሁን ብዙ ጊዜ የሴት ፒስ ዘመን ነው አይደለም አስቶን ቪላ በጣም ጥሩ የሴት ፒስ ቡድን ነው አርስናል የጥሩ የሴት ፒስ ቡድን ነው ቼልሲም እንደዛ የሆነ ነው እንላለን ልክ ነው ስልጠናው አለ ተጫዋቾቹ የቅርብ አንግሉ ላይ ሩጫ የሚያደርጋለ ግብ ጠባቂ ብሎክ የሚያደረጋለ የዲኮይ ሩጫ የሚያደረግ ተጫዋች አለ ስፔሱ የሚዘጋጅለት እና እንዲገጭ የሚጠበቅ ተጫዋች አለ ስለዚህ የሆነ ዝርዝር ዝግጅት ኑዋንስ የሆነ ዝግጅት እንደሚደረግ ግልጽ ነው፣ ግን መሰረታዊ ነገሮችም አሉ። የማዕዘን ምት እና የቅጣት ምቶች ስኬት በጥሩ የማዕዘን ምቶችን ማሻገር በሚችል ተጫዋችና መግጨት በሚችል ተጫዋች ውህደት የሚፈጠሩ ናቸው። ያ መሰረታዊ ነው። ሳካ ሳይኖር ሲቀር ለዚህ ነው አርሰናል አንዳንድ ጊዜ ከቆሙ ኳሶች ጎል ለማስቆጠር የሚቸግረው። ኦደጋርድ በሳካ ልክ የተዋጣለት ዴሊቨሪ ወደ ሳጥን መላክ አይችልም። ራሽፎርድ ይህንን በሚገባ ያደርጋል። ወደ ባርሳ ከሄደ በኋላ ስለዚህ በቆመ ጨዋታም ትልቅ እድል የመፍጠር ችሎታ ያለው ተጫዋች ነው። ከነዛ አሲስቶች ሰጥቷል፣ ስምንት አጋጣሚዎች እንዳነሳሁት፣ የፕሬሲንግ ሀሜት ያለበት ተጫዋች ነው። እንደምታውቀው ከኳስ ውጪ በጣም አሻሽሏል። በየጨዋታው ወደ 19 ስፕሪንቶች ያደርጋል። በማን ነው ወደ 34 ስፕሪንቶች ያደርጋል፣ 18 ብቻ ነበር በማንቸስተር ዩናይትድ ያደርግ የነበረው። ለሃንዚ ፍሊክ ባርሳ መጫወት ከፈለግሽ ደግሞ ብዙ ስፕሪንት ማድረግ አለብሽ፣ ከኳስ ውጪ መትጋት አለብሽ። ይህንንም በሚገባ ያደርጋል ከራፊኛ ያንሳል ግን ከላሚኒያማል ይሻላል ላሚኒያማል ያው የተዋጣለት የፕሬሲንግ ተጫዋች አይደለም ባርሰሎናም ከፕሬሲንግ ሀላፊነት ነጻ እያወጣው ይመስለኛል ልክ በሜሲ እንደተደረገው አይነት ሜሲ ከ27 አመቱ ጀምሮ ሊትራሊ ፕሬስ አላደረገም ስለዚህ እንደ ፓውሊኞ ወ አርቱሮ ቪዳል አይነት ጠንካራ ሰራተኞች ከሱ ኋላ እንዲጫወቱ ይደረጉ ነበር እግር ይሆኑታል ይባላል እነዚህ ተጫዋቾች ያንን አያደርግ ስለነበር ስለዚህ ባርሰሎና ግን ይሄኛው ተጫዋች በጣም ሀይለኛ የወርክሎድ የሚወጣ አይነት ተጫዋች ነው። ትጉ ነው። ብዙ ኪሎ ሜትር ይሸፍናል። ብዙ ስፕሪንቶች ያደርጋል። ብዙ ሰዓት ፕሬስ ያደርጋል። ከጎሎቹ መካከል አንዳንዶቹ ደግሞ በጣም ውብ ጎሎች ናቸው። ለምሳሌ ባለፈው ኒውካስል ላይ ያስቆጠራቸው ሁለቱም ጎሎች፣ በተለይ ሁለተኛው ጎል፣ አራት ለአንድ ቢሸነፉም በሴቪያ እዛ ጨዋታ ላይ ያስቆጠረው ጎል በውበቱ በጣም አስደናቂ ጎል። በቀደም ከኦሊምፒያኮስ ጋር ሁለቱም አጨራረስ አጨራረሶች በ ራስ መተማመኑ ጫፍ ላይ ያለ ተጫዋች በኮንፊደንስ የሚያስቆጠራቸው አይነት ጎሎችን ነው ያስቆጠረው። ግን መቼስ ትልቅ ጨዋታ ትልቅ ጨዋታ ነው፣ እና ምን ያህል ርቀት መጣሽ፣ በምን ያህል መጠን ተሻሻልሽ፣ የሚለው የሚለካው እንደ ኤል ክላሲኮ ባለ ጨዋታ ነው። ግን አሰልጣኙ ብዙ ምርጫ ሰጥቷቸዋል። ዘጠኝም፣ የሁለቱም ክንፍ ተጫዋቾች ሆነው እየተጫወተ ነው፣ እና የጠዋት ምልክቶች፣ የገና የማለዳ ምልክቶቹ በጣም ጥሩ ናቸው።